ዲያቆን ድንግል ያልሆነች ሴትን ማግባት እንደሚችል ታውቃላችሁ አብዛኞቻችሁ የጸሎት መጽሐፍ ገዝታችኋል። ምን እንደሚጸለይ የጸሎቱ ቅደም ተከተል በጣም ግራ ገብቷችኋል ቅዳሴ ላይ ወንጌል ከተነበበ በኋላ ወንጌል እንሳለማለን ካህናቱ ያሳልሙናል ምን እያልን ነው ግን የምንሳለመው ዝም ብለን ብቻ መሳምነው እርግጠኛ ነኝ አብዛኞቻችን ዝም ብለን እንስማለን እንጂ ምን እንደሚባል አናውቅም። ይህንን ስል ግን ሁላችሁም አታውቁም እያልኳችሁ አይደለም። ዲያቆን ድንግል ያልሆነች ሴትን ማግባት እንደሚችል ታውቃላችሁ። ብዙዎቻችሁ እንግዲህ በውስጥ መስመር ዲያቆን ድንግል ያልሆነች ሴትን ማግባት ይችላል ወይ ብላችሁኛል። አዎ ዲያቆን ድንግል ያልሆነች ሴትን ማግባት ይችላል። ነገር ግን ከዚያ በኋላ ዲያቆን መሆን አይችልም። ዲያቆን መሆን አይችልም። ድንግል ያልሆነች ሴትን ማግባት ከፈለገ መብቱ ነው። ከዚያ በኋላ ግን ዲያቆን መሆን አይችልም። ምክንያቱም ክህነቱ ይፈርሳል ማለት ነው። ክህነቱ የማይፈርሰው ድንግል የሆነች ሴት ካገባ ብቻ ነው እንጂ ድንግል ያልሆነች ሴት ከሆነ ያገባው ክህነቱ ይፈርሳል። ያው የሚያገባውም በሥርዓተ ቁርባን ነው ማለት ነው። በሥርዓተ ተክሊል ያገባም ያ ማለት እሱ ድንግል ከሆነ ተክሊል ያደርጋል። እሷ ግን ያው ተክሊል አታደርግም፣ እንደዚሁ በቁርባን ብቻ ማለት ነው። ስለዚህ ማግባት ይችላል፣ ዲያቆን መሆን ግን ከዚያ በኋላ አይችልም ነው መልሱ። አብዛኞቻችሁ የጸሎት መጽሐፍ ገዝታችኋል። ምን እንደሚጸለይም ቪዲዮ ስለሰራሁላችሁ አውቃችኋል። ነገር ግን እንዴት እንደሚጸለይ የጸሎቱ ቅደም ተከተል በጣም ግራ ገብቷችኋል። ለዚያም ነው በውስጥ መስመር ኢንቦክስን ያጨናነቃችሁት ማለት ነው። እናም ለማታውቁት እህቶቼና ወንድሞቼ ይህን ቪዲዮ ልሰራላችሁ ወደድኩኝ። እያዳመጣችሁኝ በእጃቸው ግን ሼር ኮፒ ሊንክና ላይክ እንደዚሁም ቤቱን ፎሎ ማድረግ አትርሱ። አዳምጡኝ። የመጀመሪያ ጸሎት ስጀምሩ የምትጀምሩት ከየት ነው? አአትብ ገጽየ ወይንም በአማርኛው በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል መላሰውነት ያማትባለሁ የሚለው ከዚያ ትጀምራላችሁ። ቀጣይ አቤቱ እናመሰግንሃለን ነአኩተከ እግዚኦ ማለት ነው። ከዚያስ አባታችን ሆይ የሚለውና መቤታችን የመቤታችንን ሰላምታ በሰላም ቅዱስ ገብርኤል ማለት ነው። ከዚያ ቀጥሎ የምታገኙት መጽሐፉ ላይ የሃይማኖት ጸሎት የሚል ነው። ነገር ግን የሃይማኖት ጸሎት እዚህ ጋር አይደለም የሚጸልየው፣ እነግራቸዋለሁ ስለደርስበት እሱን ታልፉና ቅዱስ ቅዱስንም እሰግድም ታልፉና ስብሃት ትላላችሁ። ከዚያ በፊት ግን ከስብሃት በፊት አስርቆት የምትችሉ ከሆነ አስርቆት የሚባል አለ። ያው ብዙ ጊዜ አባቶች ናቸው የሚችሉት። እናንተ ይከብዳችኋል። አስርቆት ከቻላችሁ፣ አስርቆት ካልቻላችሁ ግን ስብሃት ትላላችሁ። ስብሃት ለአብ ማለት ነው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል የሚለው እሱን እንደጨረሳችሁ መጨረሻ ላይ ስባል ላይ ያለችውን ኢታአኩቶ ይሰባ ስሙ ለእግዚአብሔር ወትረ በኩል ጊዜ ወኩል ሰብላቹ ብላችሁ በየጊዜውና በየሰዓቱ ጠባቂ መልአክ ታዳጊ ሰማያዊትን አታሳጣኝ አምላኬ ሆይ ብላችሁ አቡነ ዘበሰማያት አባታችሁ ወይ ትላላችሁ። በነገራችን ላይ እናንተ የፈለጋችሁትን ልመና መለመን ትችላላችሁ። አባቶች ብዙ ጊዜ በዚህ ስለሚያሳርጉ የአባቶችን ነው የነገርኳችሁ። ይህን ካላችሁ በኋላ ቀጥታ የት ነው የምትሄዱት? መዝሙረ ዳዊት ጋር የቻላችሁትም መዝሙረዳዊት ትደግማላችሁ ማለት ነው። ከዚያ መዝሙረዳዊት ስጨርሱ መዝሙረዳዊት ላይ ምን ብለን የምናሳርገው? ቀጣይስ ምንድነው የምንጸልይ? ቅዳሴ ላይ ወንጌል ከተነበበ በኋላ ወንጌል እንሳለማለን። ካህናቱ ያሳልሙናል። ምን እያልን ነው ግን የምንሳለመው? ዝም ብለን ብቻ መሳም ነው? እርግጠኛ ነኝ አብዛኞቻችን ዝም ብለን እንስማለን እንጂ ምን እንደሚባል አናቅም። ይህን ስል ግን ሁላችሁም አታውቁም እያልኳችሁ አይደለም። ወንጌል ሲሳም ምን ተብሎ እንደሚሳም የማያውቁ ወንድሞቼ እህቶቼ እናቶቼና አባቶቼ ስላሉ ለነርሱ ነው። እና ወንጌል ስንሳለም ማለት ያለብን ነገር አለ ካላችሁኝ፣ አዎ አለ። ምንድን ነው? ነአምን በቃለ ወንጌል ቅዱስ። ምን? ነአምን በቃለ ወንጌል ቅዱስ በግዕዙ ካከበዳችሁ ደግሞ ክቡር በሚሆን በወንጌል ቃል እናምናለን እያልን ነው መሳለም ያለብን እንጂ ዝም ብለን አይደለም የምንሳለመው። ይህን የምላችሁ የልብ ወለድ ነገር አይደለም። ቤተክርስቲያኔ ቀምማ ያስቀመጠችው ስርዓቷን ነው እየነገርኳችሁ ያለሁት። እናም እስከ ዛሬ የማታውቁ ሰዎች ስትሳለሙ ነአምን በቃለ ወንጌል ቅዱስ ወይንም በአማርኛ ክቡር በሚሆን በወንጌል ቃል እናምናለን እያላችሁ ተሳ ግንኙነት ከፈጸምን በኋላ በስንተኛው ቀን ነው ቤተክርስቲያን ገብተን ማስቀደስ የምንችለው? ሕልም ሌሊት ያየው ሰው በስንተኛው ቀን ነው ቤተ ክርስቲያን ገብቶ ማስቀደስ የሚችለው? ሴት ልጅ ወር አበባ ካየች በኋላ በስንተኛው ቀን ነው ገብታ ማስቀደስ የምትችለው? ሴት ልጅ ወር አበባ ላይ ስትሆን የማትጸልያቸው ጸሎቶች ምንድናቸው? የትኞቹ መጽሐፍ? ብዙዎቻችሁ በውስጥ መስመር ሴት ልጅ ወር አበባ ላይ ስትሆን መጸለይ የማትችላቸው ጸሎቶች የትኞቹ ናቸው ብላችሁ ጠይቃችሁኛል። ይሄ ገድለ ተክለ ሃይማኖት ነው። ይሄ ደግሞ ገድለ ጊዮርጊስ ነው። ይሄ ደግሞ ድርሳነ ሚካኤል ነው። ይሄ ድርሳነ ገብርኤል ነው እና መጸለይ የማትችለው የትኛው ነው ካላችሁኝ፣ አንድም ጸሎት መጸለይ የማትችለው ጸሎት የለም። ሁሉንም መጸለይ ትችላለች። ሁሉንም ጸሎቶች ድርሳነ ገብርኤል፣ ድርሳነ ሚካኤል፣ ሰኔ ጎልጎታ፣ አርጋኖን የማትጸልየው ጸሎት የለም። ሁሉንም ትችላለች። ቅዳሴ መጨረሻ ላይ ካህኑ ለምንድን ነው በእጁ የሚባርከን ለምን በመስቀል አይባርከንም? እርግጠኛ ነኝ አብዛኞቻችሁ ይሄን አታውቁትም። የምታውቁትም ግን አይደለም፣ እኔ የምሰራው ለማታውቁት እህቶቼ፣ ወንድሞቼ፣ እናቶቼና አባቶቼ እናንተ እንድታውቁት ነው። ለሁሉም ሸር ኮፒ ሊንክ እያደረጋችሁ አዳርሱልኝ፣ ላይክ አድርጉ፣ ይሄም ቤት ይጠቅማችኋል፣ ፎሎ አድርጉ። እናም ካህኑ ቅዳሴ መጨረሻ ላይ እትሁ ከተባለ በኋላ ለምንድን ነው በእጁ የሚባርከን ካላችሁኝ፣ ስለ ሁለት ነገር ነው አንደኛ ኢየሱስ ክርስቶስ በዚህ ምድር አገልግሎቱን ጨርሶ ሲያርግ ሐዋርያትን እንዘ ይባርኮሙ ተራሃ ቆሙ እየባረካቸው አረገ ይላል። ምን እያላቸው እየባረካቸው እየባረካቸው በምንድን ነው የባረካቸው? በእጁ እየባረካቸው፣ የማረጉ ምሳሌ ነው። የዚያ ምሳሌ ነው አንደኛው። ሁለተኛ ለምንድን ነው ከተባለ፣ ካህኑ የምንሳለመው የካህኑ እጅ የክርስቶስን ስጋና ደም ሲፈትት የቆየ እጅ ነው። ያ ስጋ ወደሙን ሲዳስስ የቆየ እጅ ነው። ስለዚህ በካህኑ እጅ የምንባረከው ለስጋ ወደሙ ክብር ሲባል ነው። ለስጋ ወደሙ ክብር። ስለዚህ ሁላችሁም ይሄንን ልታውቁት ይገባል ከዛሬ ጀምሮ